እንቆጥራለን። አንድ ላይ ቀጥል፣ ጀምር። አንድ ሁለት ሁለት እኮ ሁለት ሶስት አራት አምስት ስድስት ስምንት ዘጠኝ። እንደዚህ ዝቅ በል በደንብ አስር አስራ አንድ

አሁን መጽሐፍ ቅዱስ ላይ ነው። ውጣ። እሺ፣ ሰጥቼው ነው። የትኛው ሁለት እኮ ነው ያለው? ምን አይነት ነው? እዚህ የለም። ያማ አውቀህ ነው እንዴ?

አላለም አላለም እኮ ደም ራል ጀናነሽ። እንዴት ነው ታዲያ ሌላ ነገር ሁሉ ፒስ ምናምን ወፈረሽብኝ ፊትሽ ምናምን ነገር

ፕራይስ ፓርስ ሊስት ይኩላው ደሞ ዩዘር ትሪፕል አንድ ጊፍት በሶስት ነው የሚያባዛው። እስቲ የሆነ ነገር እስቲ አንድ ጋላክሲ ምናምን ስጡኝ። እስቲ ጋላክሲ ስጡኝ።

እናንተ ጋዛት እናንተ ብሎክታች ነበረ። እራት እየበላሁ ልደውልልሻል አልኩኝ፣ እና ኔትወርክ ነው መሰለኝ ይመልሳል። ሲደውል ይሄ ፊልድ ነው የሚለው ኮል ፊልድ ይላል አይደል? የሆነ ታይም ላይ ኔትወርክ ነው መሰለኝ። ከዛ ልጠራሽ እንደው ማሚ ወደ ላይ ሲወጣ ቀይዞ እነ ቤሪዳን ይሆናል አልኩት። አይ አይደለሁም አለኝ